በአሽከርካሪዎች እንዲሁም በሌሎች መንገድ ተሳታፊዎች የሚፈጸሙ ጥፋቶችና የጥፋቶቹ እርከን እንዲሁም የቅጣት ሁኔታ ፓርት 25። ከዚህ ቀደም እንግዲህ በ24 ተከታታይ ክፍሎች ባሽከርካሪዎች እንዲሁም በሌሎች መንገድ ተሰርተው የሚፈጸሙ የተለያዩ ጥፋቶችን አይተናል። በዛሬው በክፍል 25 ፕሮግራማችን በእግረኞች የሚፈጸሙ ጥፋቶችንና የሚያስቀጡትን ቅጣት እናያለን። ከዚህ ቀደም በለቀቁት ቪዲዮ ላይ በእግረኞች የሚፈጸሙ ጥፋት 8 አይነት የጥፋት አይነቶች መሆናቸውንና አራቱን አይተናል። ዛሬ ደግሞ ከ5 እስከ 8 ያሉትን አራቱን እናያለን ማለት ነው። ላይክ ፎሎ፣ ሼር፣ ኮፒ ሊንክ አርጉ። ወደ አምስተኛው የጥፋት አይነት ስንሄድ ከብረትም ይሁን ከግንብ ተለይተው የታጠሩ መንገዶች ዘሎ መንገድ ያቋረጠ ይላል። በከተማችን ላይ እንግዲህ የተለያዩ መንገዶች በድልድይ የተካፈሉ አሉ፣ እንዲሁም ደግሞ በብረት ግሪሎች የተካፈሉ አሉ። እነዛን እንግዲህ ዘለን የምናልፍ ከሆነ 150 የኢትዮጵያ ብር ያስቀጣል ማለት ነው። ስለዚህ እነዚህን ዘሎ ማለፍ አንደኛ ቅጣት አለ፣ ሁለተኛ ለአደጋ ስለሚያጋልጥ ጥንቃቄ ማድረግ ያስፈልጋል እግረኛ ሆነን ስንንቀሳቀስ። ወደ ስድስተኛው የጥፋት አይነት ስንሄድ በጆሮ ማዳመጫ የተለያዩ ድምጾችን እያዳመጠ መንገድ ያቋረጠ 150 ብር ይቀጣላል። ኤርፎን አድርገን ሊሆን ይችላል። የተለያዩ ነገሮችን እያዳመጥን ማዳመጣችን አይደለም ችግሩ፣ በምናዳምጥበት ሰዓት ሐሳባችንን ትኩረታችንን ይወስድብናል ማለት ነው። ያ ደግሞ መንገድ ላይ ያለውን እንቅስቃሴ ከግንዛቤው ሳናስገባ ተንቀሳቅሰን ለአደጋ እንጋለጣለን። ያ እንዳይሆን ነው ስለዚህ የጆሮ ማዳመጫ አድርገን እየተንቀሳቀስን ብንገኝ አስፋልት ላይ 150 ኢትዮጵያ ብር እንቀጣለን ማለት። ስለዚህ የጆሮ ማዳመጫ አድርጎ መንቀሳቀስ የተከለከለ ነው። ሰባተኛውን የጥፋት አይነት ስናይ ለእግረኛ ክልክል ነው የሚል ምልክት ባለበት መንገድ ወይም እግረኛ እንዳያቋርጥ በተከለከለበት የማሰለጫ ወይም የቀለበት መንገድ ያቋረጠ ይላል። ይሄም 150 ብር ያስቀጣል ማለት ነው። እግረኛ ክልክል ነው የሚል አሁን በምስሉ ላይ የምትመለከቱት አይነት ምልክት ያለበት ቦታ ሊሆን ይችላል። እግረኞች የተከለከሉበት ቦታ ላይ የቀለበት መንገዶችም ሊሆኑ ይችላል። ድልድይ እያለ እነዛ ቦታ ላይ ተከልክለን ሊሆን ይችላል። እነዛም ቦታዎች አልፈን እየተንቀሳቀስን ብንገኝ 150 የኢትዮጵያ ብር እንቀጣለን። ወደ ስምንተኛው የጥፋት አይነት ስንሄድ በዚህ ሰንጠረዥ ከተራ ቁጥር 1 እስከ 7 ወይም ደግሞ ዛሬ በክፍል 25 እና በክፍል 24 ያየናቸውን ሰባቱን የጥፋት አይነቶች አንዱ ፈጽሞ ክፍያ መፈጸም ያልቻለ ወይም ያልፈለገ ማንኛውም ሰው ተመጣጣኝ የሆነ ማህበራዊ አገልግሎት እንዲሰጥ ይደረጋል ማለት ነው። ከዚህ ቀደም ከ1 እስከ 4 ላይ መቶ መቶ ብር አይተናል። ዛሬ ደግሞ ከ5 እስከ 7 ላይ መቶ ሀምሳ መቶ ሀምሳ ብር አይተናል ማለት ነው። እነዚህ መክፈል ባንችል፣ ኪሳችን ውስጥ ባይኖር፣ የትራፊክ ተቆጣጣሪው በሚወሰንበት የተለያዩ ማህበራዊ አገልግሎቶች እንሰራለን ማለት ነው። መንገድ ማጽዳት ሊሆን ይችላል፣ አትክልት መኮትኮስ ሊሆን ይችላል። የተለያዩ ነገሮች ልንሰራ እንችላለን ማለት ነው። ስለዚህ ጥንቃቄ አድርገን ልንንቀሳቀስ ይገባል። ጥፋቶቹን መፈጸም አንደኛው አደጋ ነው። ሁለተኛ ደግሞ የተለያዩ ቅጣቶችን እንድናስተናግድ ያደርጋል ማለት ነው። ስለዚህ ጥንቃቄ ጥንቃቄ ልናደርግ ይገባል። አዲስ ከሆናችሁ ፎሎ አርጉ፣ 19 ጥያቄ ስሩ፣ ኮመንት ሴክሽን ላይ አስቀምጡልኝ። ለሁሉም ደርስ፣ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አርጉ። ይመቻችሁ።